የትግርኛ ቋንቋ መማር ለምትፈልጉ ይህ ቻነል ለእናንተ ነው። ሳብስክራይብ በማድረግ ጀምሩ። ባለፈውም ሁለት ቪዲዮች ሰርቼ ነበር። የዛሬ ትምህርታችን ደግሞ ቁጥሮችን በተመለከተ ይሆናል። ቁጥሮች፣ የትግርኛ ቁጥሮች ከአንድ እስከ መቶ እናያለን ዛሬ። አንድ ሁለት እያል ምን እንደሚመስሉ እናያቸዋለን ማለት ነው። መጀመሪያ ከአንድ እስከ አስር እስከ ከአንድ እስከ አስር ስንል አንድ በትግርኛ ሓደ ነው የሚባለው። ሓደ ሓደ፣ አንድ፣ ዋን ኢንግሊሽ። ክልተ፣ ሁለት፣ ክልተ። ሰለስተ፣ ሶስት፣ ሰለስተ፣ ሶስት። እንግዲህ እንግሊዘኛውን ራሳችሁ ታውቁታላችሁ ብዬ ነው። ሰለስተ፣ ሶስት፣ በእንግሊዝኛም ስሪ፣ ስሪ አርባዕተ ማለት አራት ነው። አርባዕተ አርባዕተ አራት። ሐሙሽተ ሐሙሽተ አምስት። ሐሙሽተ አምስት ፋይቭ። ስድስት ሽዱሽተ ሽዱሽተ ስድስት። ሸውዓተ ሸውዓተ ማት ፊደሎችን ለይታችሁ ማወቅ አለባችሁ። ሸውዓተ ሸውዓተ ሸውዓተ አ የሚነበበ ሄ አይኑ አ አ ነ የሚነበበ ባለፈውም አቅርቤው ነበር፣ በቪዲዮ ነ አ ሸውዓተ ሸሞንተ ደግሞ ስምንት ነው። ሸሞንተ ስምንት። ትሸዓተ ዘጠኝ፣ ትሸዓተ ዘጠኝ። ናይን ኢን እንግሊሽ ዓሰርተ ማለት አስር ነው። አሰርተ አስር። ስለዚህ ከአንድ እስከ አስር ምን ይባላል? ሓደ አንድ፣ ክልተ ሁለት፣ ሰለስተ ሶስት፣ አርባዕተ አራት፣ ሐሙሽተ አምስት፣ ሽዱሽተ ስድስት ሸውዓተ ሰባት፣ ሸሞንተ ስምንት፣ ትሽዓተ ዘጠኝ፣ ዓሰርተ አስር። አንዳንድ ጓደኞቼ ሽዱሽተ፣ ሸውዓተ ወይም ሸሞንተ በሉ ስላቸው ሽሙንተ ይላሉ። ሺ ሺ ሳይሆን ሸ፣ ሸሞንተ። ፊደሎችን በደንብ ለይታችሁ ማወቅ ይጠበቅባችኋል ማለት ነው። ስለዚህ ከአንድ እስከ አስር ነዚህ ይመስላሉ። እንቀጥላለን። እሺ አስራ አንድ ለማለትስ አስራ አንድ ከአንድ እስከ አስር አይተናል። አስራ አንድ እስከ ሀያ ደግሞ እኔ አሰርተ ሓደ። እንግዲህ አስር አሰርተ ብለናል። አንድ ደግሞ ሓደ ብለናል። ስለዚህ አስርና አንድ ማለት ነው። አስርና አንድ፣ አሰርተ ሓደ፣ አሰርተ ክልተ አሰርተ ሰለስተ እያለ ይቀጥላል ማለት ነው። ስለዚህ አሰርተ ሓደ ማለት አስራ አንድ። አስራ አንድ እንግዲህ በአማርኛውም ወደ ይቀራረባል። አስር እና አስር ነበር አንድ ይጨምራል አስራ አንድ። እንግዲህ ራ ተቀይሮ አስር የሚለው አስር አንድ ሳይሆን አስራ አንድ ይባላል በአማርኛ። በትግርኛ ግን አሰርተ ሓደ እንዳለ ማለት ነው። አሰርተ አሰርተ ነው አስር ማለት ነው። ሓደ ደግሞ አንድ ማለት ነው። ስለዚ፣ አሰርተ ሓደ። አሰርተ ክልተ ደግሞ አስራ ሁለት ማለት ነው። አሰርተ ሰለስተ፣ አስራ ሶስት። አሰርተ አርባዕተ፣ አስራ አራት። አሰርተ ሓሙሽተ፣ አስራ አምስት። አሰርተ ሽዱሽተ፣ አስራ ስድስት። አሰርተ ሸውዓተ፣ አስራ ሰባት። አሰርተ ሸሞንተ አስራ ስምንት፣ አሰርተ ትሸአተ አስራ ዘጠኝ። ዒስራ ሀያ። ሀያ ምን ይባላል? ዒስራ። ፍጹም ይለያያል። ይሄ ማለት ነው ሀያ ዒስራ። ከአስር እስከ መቶ እናያለን ከዚህ ቀጥለን። እስካሁን ያለው ይህንን ግን በደንብ እያጠናችሁት ስለዚህ ከእኔ ጋር እስኪ እንበል። አሰርተ ሀደ አሰርተ ሀደ ማለት አስራ አንድ ማለት ነው። አስራ አንድ፣ አሰርተ ክልተ፣ አሰርተ ሰለስተ፣ አሰርተ አርባዕተ እያን እንቀጥላለን ማለት ነው። እንቀጥልሽ ኦኬ። ከሀያ አንድ እስከ ሰላሳ ደግሞ እኔ ከሀያ አንድ እስከ ሰላሳ ትንሽ ለየት ስለሚል ነው እዚህ ጋር ዓሰርተ ሓደ ለማለት በቃ አስር ዓሰርተ ነው። አንድ ደግሞ ሓደ ነው። ዓሰርተ ሓደ ደግሞ አስራ አንድ ነው። እዚጋ ግን ሃያና አንድ ግን ሃያ አንድ ዒስራ ሓደ ብቻ አንልም። ዒስራን ሓደን ንን መጨመር ብቻ ነው። እዚጋ ዒስራን ሓደን ሃያ አንድ፣ ዒስራን ክልተን ሃያ ሁለት ኢስራን ሰለስተን ሀያ ሶስት እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ልዩነቱ ከአስራ አንድ አስራ አንድ ዳይሬክትሊ አስር ራሱ ነው የሚወስደው አንድም ራሱ ነው የሚወስደው የሚጨምረው ነገር የለም። አሰርተ አስር ማለት ነው። ሀደ አንድ ማለት ነው። አሰርተ ሀደ ደግሞ አስራ አንድ ማለት ነው። ሀያ ዒስራ ነው። ዒስራ ሀያ ማለት ነው። ሀደ አንድ ማለት ነው። ስለዚህ ሃያ አንድ ለማለት ግን ኤስራን ሃደን ንን ጨምረን ን ጨምረን እንቀጥላለን ማለት ነው። እንግዲህ እንግሊዝኛው ታውቁታላችሁ እያልኩኝ ተዋለሁ ትዌንቲ ዋን ትዌንቲ ቱ ትዌንቲ ስሪ እያል እሱ እንቀጥላለን። እንግዲህ ዋና ፎከሳችን ትግርኛ ስለሆነ ኤስራን ሃደን እንግዲህ ሰላሳ ሰላሳ ነው፣ ተመሳሳይ ነው ሰላሳ ሰላሳ ሰላሳ ሰላሳ ሰርቲ ተመሳሳይ ነው ማለት ነው። ስለዚህ እሺ፣ ሰላሳ አንድ ለማለትስ ሰላሳ አንድ ለማለት አሁን ዓሰርተ ሓደ አስራ አንድ ነው። ዒስራን ሀደን ሀያ አንድ ነው። ሰላሳን ሀደን ደግሞ ሰላሳ አንድ ነው። ስለዚህ እንደዛ እያል እንቀጥላለን። እንደ ሀያ አንድ ሰላሳና አንድ ምንለው እንቀጥ እንጨምራለን ን ን የሚለው እንጨምራለን። ሰላሳን ሀደን ሰላሳ አንድ፣ ሰላሳን ክልተን ሰላሳ ሁለት፣ ሰላሳን ሰለስተን ሰላሳ ሶስት እያል እንቀጥላለን ማለት ነው። ኦኬ፣ ከዓስር እስከ መቶ ደሞ ቁጥሮችን እናያቸው። ዓስር አይተናል፣ ዒስራም አይተናል። ዒስራ ማለት ሃያ ማለት ነው። ሰላሳም ሰላሳ ነው፣ ተመሳሳይ ነው። ከዛ ቀጥሎ ያሉትስ ዓሠርተ ዓስር ዒስራ ሃያ ሰላሳ ሰላሳ አርብዓ አርብዓ አርባዓ ሓምሳ ምሳ ሓምሳ ምሳ ወይ ዓምሳ ስድሳ ስሳ ያው ተመሳሳይ ነገር ነው። ይሄም ስድሳ ስሳ ግን በቃ ፊደሎቹ ራሱ ልዩነት ስላላቸው ፊደሎችን ጠበቅ አድርገን ማለት ነው የሚጠበቅብን ማለት ነው። ስድሳ ስሳ ሰብዓ ሰባ ሰማንያ ሰማንያ ተመሳሳይ፣ ይሄ ሰማንያ ሰማንያ ተመሳሳይ ነው። ቴስዓ ዘጠና። ይሄ ነው ለየት የሚለው። ዘጠኝ ምን ነበር ያልነው? ትሸዓተ ዘጠኝ። በትግርኛ ትሸዓተ ነው የሚባለው። ዘጠና ደግሞ ቴስዓ። ዘጠኝ ትሸዓተ፣ ዘጠና ደግሞ ቴስዓ። ለየት የሚለው ይሄ ነው በዋናነት ማለት ነው። መቶ ሚኢቲ፣ ሚኢቲ መቶ፣ ሚኢቲ መቶ፣ ዋን ሀንድረድ ማለት ነው። ዋን ሀንድረድ ሚኢትን ሀደን፣ መቶ አንድ እያለን እንቀጥላለን። ሚኢትን ሀደን፣ ሚኢትን ክልተን፣ ሚኢትን ሰለስተን እያል፣ መቶ አንድ፣ መቶ ሁለት፣ መቶ ሶስት እያል እንቀጥላለን ማለት ነው። ስለዚህ ቁጥሮቹ ይህን ይመስላሉ። ዛሬ ይህን ቻናል ይጠቅማቸዋል። ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። ቪዲዮን ከወደዳችሁት ላይክ አርጉት። እስኪ አንድ ጥያቄ ልጠይቃችሁ፣ እንግዲህ ወደ ቪዲዮ ወደ ኋላ ሳትመልሱ አሰርተ ትሽዓተ ምን ነበር ያልኳችሁ? አሰርተ ትሽዓተ ምን ማለት ነው? መልሳችሁ ኮሜንት ላይ ያስቀምጥልኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ከዚህ በፊት ሰሯቸው ቪዲዮዎችም አሉ። እነሱን ተመልሳችሁ ቻናሌ ላይ ማየት ትችላላችሁ። እንደ ዛሬ ነበረን፣ ይህን ይመስል ነበር። በጣም አመሰግናለሁ። አመሰግናለሁ ምን እንደሚባለው በትግርኛ የቀን የለይ፣ የቀን የለይ። አመሰግናለሁ ታንክዩ፣ ኢንግሊሽ የቀን የለይ አመሰግናለሁ ታንክ ዩ ኦኬ። በሚቀጥለው ደግሞ ሌላ ርእስ ይዤላችሁ እመጣለሁ። እንዲሰራላችሁ የምትፈልጉ አይነት ርእሶች ካሉም በኮሜንት ላይ ልታሳውቁ እንችላላችሁ። ለዛሬ በጣም አመሰግናለሁ። ቻው